ዳ ማጨማልቅ ሰው አይደለው ዳ ያለው ቢዳ ለማለት ፈልገው ነው። አንተ የሙዚቃ ማስታገሻ የሆነ ነሽዳዎች ለመስራት አካውንት ውስጥ ገባ ገባ ብለን ቼክ እናደርጋለን። ለሙዚቃ ማስታገሻ ተጠቅማው ይሁን እንዲ ብለን ደግሞ አንድ ነገር ልንገርሽ። አንቺም ከኋላሽ የሚከተል ችርዝ እንዳለ እኔ ማለኝ። ለምንድ ሱሪ ለምንድ ያሳጠርከው ስትለው ሱና ስለሆነ ነው የሚልህ። በመውሊድ በምናምን የተጨማለቅ ሰው አይደለውም። ስለዚህ እነዚህን ተከታዮች እንደ ፈለገኝ ማድረግ ይችላሉ የሚሉ እዚህ ጋ የገረገድከው ትልቁ የራፕ ኮፍያ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች ከብዙ ጊዜ መጥፋት በኋላ ተመልሰናል። በአላሁ ስብሃነሁ ወተዓላ ፍቃድ ከእንግዲህ በቻልነው አቅም ላለመጥፋት እንሞክራለሁ። የተለያዩ መሟላት ያለባቸው እና መስተካከል ያለባቸው ነገራቶች ስለነበሩ ነው። ይህን ደግሞ ሶሻል ሚዲያ ላይ የሚሰራ ሰው በእርግጠኝነት ይረዳኛል ብዬ አስባለሁ። እነዛ ነገራቶች እስከሚሟሉ ነው እስካሁን ድረስ የቆየ ነው። እነዚህን ነገራቶች በማሟላቱ ረገድ በሀሳቡም ሆነ በተለያዩ ነገራቶች ያገዙን ወንድምናቶቻችን አላህ ኸይር ዛቸውን ይክፈላቸው። የዚህ ቪዲዮ ተመልካችሁም ለሁሉም እንደው አንድ ያደርግልኝ እጠይቃለሁ። እንደ መጀመሪያ ከእንግዲህ በኋላ ሎጓችን ይህንን ይመስላል። በተጨማሪም የተለያዩ ቅያሬዎችና የተለያዩ ሚስተካከሉ ነገራቶችን በደንብ አስተካክለናል። ሁሉም ሶሻል ሚዲያዎች ላይ በሰፊው ለመንቀሳቀስ የሚያመቹልን ነገራቶች ሬዲ ያደርገን ነው። ባሁኑ የተመለስ ነው ማለት ነው። በአላህ ፈቃድ እንግዲህ ወደፊት የምንጓዝ ይሆናል ማለት ነው። ሶሻል ሚዲያውንም በማንቀሳቀስ በኩል ሊሆን ይችላል፣ ሶሻል ሚዲያው ላይ ሀሳብ በመስጠትም ሊሆን ይችላል። በተለያዩ ነገራቶች እኛን ይጠቅማል ባላችሁት ነገር ሁሉ ልታግዙን ከፈለጋችሁ በዚህ ስልክ በቴሌግራም ብቻ ልታወሩን ትችላላችሁ። ወደ ዛሬዎቹ ቪዲዮዎች ከመግባታችን በፊት ይህ ቪዲዮ ሁሉም ሙስሊሞች ጋር እንዲደርስ ሼር እናድርግ። ባረከላሁ ፊኩም ያላችሁን ሀሳብ አስተያየት ኮሜንት ላይ ያስቀምጡ። ለዚህ ቻናል አዲስ የሆናችሁ ሰዎች ደግሞ ቻናሉን ሰብስክራይብ ማድረግ እንዳትረሱ ባልኖርንባቸው ጊዜያቶች እጅግ በጣም ብዙ ነገራቶች እጅግ በጣም ምላሽን የሚሹ ለተለያዩ የህዝባችን ክፍል ግልጽ መደረግ ያለባቸው ንግግሮችን በተለያዩ ሶሻል ሚዲያዎች ያስተውለናል ከተለያዩ የሶሻል ሚዲያ ኢንፍሉዌንሰሮች እነዚህን ነገራቶች ቀስ እያልን በየፕሮግራማችን በተወሰነ መልኩ የምናያቸው ይሆናል ማለት ነው ለምሳሌ ያህል ዝም ብለው ፊት ላይ የመጡልኝን አንድ ሁለት ንግግሮችን ለዛሬ አሳያቸዋለሁ ማለት ነው ይህንን ሰው የምትከተሉ ሰዎች ራሳቸውን ፈተሽ እንድታደርጉ የሚያደርጋችሁን አንድ ነገር ብቻ ላሳያ። እኔ አንድ ቲክቶከር፣ አንድ ዩቱበር ነኝ። ሳዝ አደለሁም። እኔ እንደሌላው ቀሪቻለሁ፣ ተፍሲር ምናምን እያልኩኝ አደርኩም። ብዳም አጨማልቅ ሰው አደለውም። በመውሊድ በምናምን የጨማለቅ ሰው አደለውም። ያው ብዳ ያለው ቢዳ ምናልባት ራሱን ክሬት ያደረገው አሚያ ሊሆን ይችላል በራሱ ተከታዮች መካከል የሚታወቅ ቋንቋም ሊሆን ይችላል። ግን ቢዳ አለማለፍ ፈልገው ነው ነውና፣ ያው እሱ መውሊድ እንደማያከብር ምናምን ነገር በፊት ላይ ቪዲዮ ሰርተናል። ያንን ቪዲዮ ገብታችሁ ለምን የሚለውን ነገር በደንብ ማየት ትችላላችሁ። ስለዚህ ሰው የተሰራ ቪዲዮ ስላለን ማለት ነው። እንደው ትንሽ ማገናዘብ የሚችል ሰው ካለ አጫጭር ጥያቄዎችን መጠየቅ ይችላል። እናውቃለን። ለምን ሱሪ ለምንድን ያሳጠርከው ስትለው ሱና ስለሆነ ነው የሚለን። የሱ ሳቅ መልበስ ስላለበት ይህ ሱና ነው ማለት ቀሚስን እኒስ ፈሳቅ አድርገው እንደሚለብሱ መልእክተኛው ለሰላቱ ወሰላም እንደዛ የመጡ ሀዲቶች ስላሉ ማለት ነው። ታዲያ ለዚህ ሰው እኔ ብዳ የማጨማልቅ አደለም በራሱ ቋንቋ ማለት ነው እያለ ሲናገር የነበረ ሰው፣ ታዲያ ይሄ ኮፍያው ሱና ነው ማለት ነው። ማለት ቢዳ ያልሆነ ነገር ሱና መሆን አለብት አይደል? እሱ ቢዳ የሚያጨማልቅ ሰው አይደለም፣ የሚሰራው ግን ሱና ነው ማለት ነው። እንደዛ ከሆነ እዚጋ የገረገድከው ትልቁ የራብ ኮፍያ የነቢዩ ሱና ነው። ተከታዮቹ ይን ጥያቄ መጠየቅ ነበረባቸው። ዝም ብለው የሚከተሉት ማለት ነው። ከዚህ በፊት የሰራንበት ቪዲዮ ስላለ ያንን ገብታቸው ማየት ትችላላችሁ። ሌላኛው በጣም የገረመኝ ደግሞ ሁለተኛው ነው። በዚህ ሰሞን በጣም ሲጋጋል በዛ ጉዳይ ምንም አይነት ሀሳብ እና አስተያየት አልሰጠሁም፣ ምክንያቱም ከሶሻል ሚዲያ ሙሉ ለሙሉ ስለጠፋሁኝ ነው ማለት ነው። ግን ይሄ ቪዲዮ በተለያዩ ሰዎች ደርሶኛል። ስለዚህ ቪዲዮ የሆነ ነገር ማለት የቻልኩት አሁን ስለሆነ ነውና ከመጣን አይቀር እስኪ እንመልከተው። በበዛበት ሀገር ላይ የአላህ ሱብሃነ ወተዓላ ቃል ቁርአን አቅርቦት እጥረት ባለበት ሀገር ላይ የቲሞች በየቦታው ባሉበት ሀገር ላይ አንተ የሙዚቃ ማስታገሻ የሆነ ነሺዳዎችን ለመስራት ስቱዲዮ ለመስራት 12 ሚሊዮን ብር አይንህን በጨዋጥ በጥየቃ ስትመጣ እነዚህን ሁሉ የወንድ ልጅ ሲፋ የሆኑ ማንነቶችን አውልቀህ ራቆትህን ይመጣሁ። ይሄ ነው ንግግሩ። እንግዲህ እንደተመለከታችኋት ነሽዳን የሙዚቃ ማስታገሻ የሆነ ብላ ተናገራለች። መዋዝ ማዝ በጀመረው ቻለንጅ ዙሪያ ነው የተናገረችው። የሆነ ነገር ሲናገር ሰውየ ሰውየው ማንን ብለን ማጥናት ግድ ይለናል። ለምሳሌ ከሆነ ሰው ኢልም ለመውሰድ ስትጓዝ ወይም ኢልም እንድትማር ስትጓዝ፣ እሱ ከማን የቀረው የቀራባቸው ሸክሳ ተአማኒነታቸው እስከምን ድረስ ነው የሚለውን ነገር ማወቅ ግድ ስለሚል ማለት ነውና ይቺ ንስት ስትናገር ማን ናት ብለን ማጥናት ግድ ይለናል። አይደለ ከዚህ በፊት እንደዚህ አይነት ለሙስሊሙ ያሰቡ የሚመስሉ ትልልቅ ምክሮችን ትመክር ነበር እና ወይስ ደግሞ ምንድነው በአካውንቷ ላይ የሚስተዋለው ምንድነው ስሰራ የነበረው የሚለውን ማጥናት ስለሚያስፈልግ እስኪ አካውንቷ ውስጥ ገባ ገባ ብለን ቼክ እናደርጋለን። እንኳን እርሱ ሰፈሩ እንኳን ጠይበው ልቤት ተብት ባሳስሮ በሞባው ለዚህ እንጂ ነው በ እዚህ በቀላሉ መመልከት የቻለ ነው። ምንድነው እሷ ነሽዳን ተቃውማ እንደዚህ ስትናገር የነበረችዋ ልጅ እራሷ የነሽዳ ቻሌንጆችን የሞጣዝን የራሱን ቻሌንጆች ስትከታተል እንደነበረ የሚያሳዩ ቪዲዮዎች አሉ። ከጠፍቶች እነዚያን ቪዲዮዎች ለምሳሌ ይሄን ተመልክታችኋል። ሁለተኛ ደግሞ ላሳያችሁ። ወንጀሌን አራቅፎ ክፍተቴን የሚሞላ በዝነት ስር ያውለኝ በረህመቱ ጥላ ነሽዳ የሙዚቃ ማስታገሻ ነው እያለች ታማዋለች፣ ማለት ነው እሷ። ምናልባት ለሙዚቃ ማስታገሻ ተጠቅማው ይሆን። እንዲህ ብለን ደግሞ እስኪ ሌሎች ቪዲዮዎቿን እንመለከታለን። እውነት ነሽዳው ነሽዳው እንደሰራች ተመልክተናል። ነሽዳው ከሙዚቃ አስታግሷታል ወይቼ እንስት የሚለውን ደግሞ እንመልከት። መነገራችን ላይ እነዚህ ሁለት እንደጋበዝኳችሁ አንድ ነገር ትዝ አለኝ። ና በዚህ ሶሻል ሚዲያ ላይ ብዙ ጊዜ ቆይቻለሁኝ ብዬ አስባለሁኝ ያው እንደሚገቡ ተከታይ ባይኖረኝ ማለት ነው ና ምን ሊባል እንደሚችል፣ ኮሜንት ላይ ምን ሊጻፍ እንደሚችል ቀድሜ መገመት እችላለሁ በተወሰነ መልኩ ቢሆንም ማለት ነው። እና ተቀናብሮ ነው የሚል ሰው አይጠፋም፣ በእርግጠኝነት አይጠፋም። ና ለምን መሰላቸው እንደዛ ያልኩበት ምክንያት የሆነ ሰዓት ነው የሆኑ ኒቃ ኒቃቢስቶች ናቸውና ኒቃ ለብሰው ሰርግ ላይ ይጨፍራሉ ሰርግ ላይ ማለት ነው። እየጨፈሩ እያጨበጨቡ ምናምን ይጨፍራሉ እና በሙዚቃ ነው የሚጨፍሩት። ከዛም በኋላ ኮሜንት ላይ አንዱ ገብቶ እረ ተቀናብሮ ነው የሚል ኮሜንት ይጽፋል ማለት ነው እና ሬፕላይ ሰው በጣም የሚገርሙ ነበረ። እና ምን ብሎ ሪፕላይ እንዳደረገላቸው ታዲያ የሚያጨበጭቡት ዝምብ እየገደሉ ነው፣ እንዲህ ብሎ ሪፕላይ አድርጎለታል። እና ይሄ ስላለ አቀናብሮ ነው የሚል ሰውም አይጠፋም። ምክንያቱም ያስተዋል ነው ኮሜንት ስለሆነ ማለት ነው። እራሷ ሙዚቃውን እያለችም የጨፈረችበት ቪዲዮዎች አሉ። እና ሁለቱን አይተን ተመልሰን እንመጣለን። የመጀመሪያው ላሳያቸው፣ አንደኛው ይሄ ሲሆን፣ ሁለተኛው ደግሞ ላሳያቸው እነዚህ በሃይማኖታችን ዙሪያ ላይ የአንዣበው ሰዎች ማለት ነው። በሃይማኖታችን አካባቢ እንዳለ አንዣበው ያልሆኑ ነገራቶችን ተከታይ አለኝ በማለት ሚስኪኑን ማህበረሰብ ለማታለል የሚጥሩ እጅግ በጣም ብዙ ሰዎች አሉ። ከፈለጉት አካል እነዛን ሰዎች ለማራቅ ይሞክራሉ። ለምሳሌ ይች ልጅ ከሞዓላ እንዲርቁ ለማድረግ እንደሞከረችው ማለት ነው። ቅድም ደግሞ መጀመሪያ ላይ ያመጣውላቸው ሰው ራሱ ተከታይ አለኝ ሲል ነው የሚናገረው። ተመልከቱት። አንድ ነገር ልንገርሽ፣ አንቺም ከኋላሽ የሚከተል ይችሉት እንዳለ እኔም አለኝ በነገራችን ላይ ስለዚህ ይህን ያህል ናቸው። አንቺ ወይ አንተ ተከታይ ስላለህ እኔም ተከታይ አለኝ። ስለዚህ እነዚህን ተከታዮች እንደፈለገኝ ማድረግ ይችላሉ የሚሉ ሰዎች ናቸው። እነዚህ ሰዎች የሆነ ሰዓት እየተቅለሰለሱ ወደዚህ ወዳዛ እያሉ ተከታዮችን ያፈራሉ። ካፈሩ በኋላ እነዛን ተከታዮች እንደፈለጋቸው አድርገው እንደሚጫወቱባቸው አምነው ነው የሚጋዙ የሚጓዙት ማለት ነው። ከዛም አልፎና ተርፎ ደግሞ በእስልምና ላይ እጅግ በጣም የሚያጸይፉ የሆኑ ቅጥፈቶችን ይቀጥፋሉ። ልክ እንደተመለከታችሁት ነሽዳን የሙዚቃ ማስታገሻ ነው በማለት ታወዳድራለች። ራሷ ግን የሙዚቃ አዳማጭ ሆና ተቀምጣ ማለት ነው። አብዛኛው ነሽዳን የሚቃወም ሰው አብዛኛው ሙዚቃ አዳማጭ ነው ወይም ደግሞ አዳማጭ ነበር። በደንብ ይህንን ጉዳይ በደንብ እያረጋገጣችሁ እንደሆነ ተስፋ አደርጋለሁ። ይሄ ደግሞ ግልጽ ካልሆነላችሁ ወደፊት ሌሎች ቪዲዮዎች አሉ። ሌሎች ሰዎች ደግሞ የተለያዩ ነገራቶች በዚህ ጉዳይ ያሉ ሰዎች አሉ። እነሱን በተለያዩ ጊዜያቶች እናመጣችኋለን፣ በአላህ ፈቃድ። ከእንግዲህ በኋላ በሸሪያችን ላይ የሚቀጥፉ ሰዎችን ቪዲዮዎች ባገኛችሁ ቁጥር የቲክቶክ አድራሻችን ቀጣይ ምን ገልጽ ይሆናል፣ እዛ ያንን ሜንሽን ታደርጉታላችሁ። ከዛም በኋላ ወደኛ እኛ ቪዲዮ ይደርሳል፣ እኛ ወደ እናንተ ይዘን የምንመጣ ይሆናል። ካልቻላችሁ ደግሞ በዚህ ስልክ በቴሌግራም መላክም ትችላላችሁ ማለት ነው። ይሄ ቪዲዮ ሁሉ ሙስሊሞች ጋር እንዲደርስ ሁላችንም ሼር እናደርገው። ባረከላሁ ፊኩም። ቀጣይ በሌላ ቪዲዮ እስክንገናኝ ቸርን ሰንብት። አሰላሙ አለይኩም ወረህመቱላሂ ወበረካቱ።